እንግዲህ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ወደፊት አስር ዓመታቶችን ብቻ እንደምንኖር ተቆርጦ ተነግረናል። ስሙት፣ ምናልባት የዛሬ አስር ዓመት ክርስትና የሚባል እምነት ነበር ወይ በኢትዮጵያ ላይ? ይሄኛው ውስታዛቸው ደግሞ በሌላ አንደበት እንዲህ ይለናል፣ እንዳትገሉ ምርኮኛ እንዳትገሉ ቤተ እምነቶችን እንዳታቃጥሉ፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ። በእንዲህ አይነት ሰጣ ገባ ውስጥ የራሳቸውን መንገድ ይዘው ሊሄዱ የኛ ቤተክርስቲያን አባቶችስ ኦርቶዶክስ ተዋህዶ ሃይማኖት ድራሻን አትጠፋም። ብፁዕነታቸው ያሉትን ደግሞ በትክክል ሰምተናል። ሙሉን ማሳያቸው ይሆናል። አንተ ምን ሆነ ነው ከሰው ጎራ ይጠፋ ምን ሆነ ነው ከሰው ጎራ የጠፋኸው? ተገፋው ብለህ ነው አንገት የደፋኸው? እጅን እንደዚህ ዘርግቶ መጸለይ ጥሩ ነው። ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጎ እንዲያርጎ እንዲያርጎ መጸለይ እንዲያርገን ስንጸል አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለት። አባ ገብረ ኪዳንን አትንኩብን የሚል ሰው አልፈልግም። አባ ገብረ ኪዳንን አትንኩብን የሚል ሰው አልፈልግም። አንድ ቤተ ክርስቲያንን እንጂ ቤተ ክርስቲያንን አትንኩብ ነው የሚል። ለትዝታው ሳሙኤል ፓስተር የተደረገ የእናታችን ጥሪ እንዲህ አሉ። እባክህ ልጄ ትዝታው፣ የኔ ጌታ ባክ ما ሰላም፣ እንዴት ናችሁ የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦቼ እንዲሰንበታችሁልኛል አያሉ እግዚአብሔር የተመሰገነ ይሁን። ያያችኋቸውን ቪዲዮዎች እና ሌሎች ያላያችኋቸውንም ወቅታዊ የሆኑ

እስኪ በቀናነት እንግዲህ ሙስሊም እህቶቼ ወንድሞቼ ያው በደንብም እንዲህ ቅርብ ብዬ የማውቃችሁ ሴትም ወንድም እህት ወንድሞች የሆናችሁ ሙስሊሞች አላችሁና፣ ስለዚህ ነገር በደንብ ብታስረዱኝ ደስ ይለኛል። በቀናነት በሰላም በሰላማዊ የሆነ እንትን። ሌሎችን ቪዲዮዎች አሉ። ልክ እንደዚህ ይሄ የውጪ ነው። እስኪ እርግጠኛ ልሆንና በሌሎቹ ቪዲዮዎች እነሱንም ጭምር ማሳያቸው ይሆናል። ኢትዮጵያ ውስጥ ያሉ በኢትዮጵያ ልጆች የተቀረጸ ደግሞ አግኝቻለሁ። እና በጣም ህፃናቶች ናቸው፣ የ12 ዓመት የ10 ዓመት ልጆች እንደዛ ብቻ እና ያገባቸው ሰው ደግሞ ወደ 40 ዓመት አካባቢ ሊሆን የሚችለው ሁለት ሚስቶች ያሉት ሶስተኛ የሆኑ ሁለተኛ የሆኑ ልጆች አሉ እና ድጋሚ መጀመሪያ ሲያገቡ ተመጣጣኝ ባይሆንም ይሻላል። ቢያንስ 16 17 ዓመት የሆናቸው አግብቶ የኖረ ከዛ ከ15 ዓመት ከ20 ዓመት በኋላ እንደገና ደግሞ ተመልሶ ወርዶ 12 13 ዓመት ልጆች እያገቡ ነው። ምን አይነት አስተምህሮ እንደሆነ በምን አይነት ልክ የትኛው ትክክል ሆኖ እንደሆነ አላቅም። እንግዲህ ለምን እንዲህ እንደሚሆን አላቅም። በደንብ ብታስረዱኝ ጥሩ ነው። ያው ነብያችሁን በእርግጥ በ6 ዓመቷ አግብቶ በ9 ዓመቷ ስለተገናኛት ይሁን አይዶኖ ብቻ ግን በትክክል ብታስረዱን ባይ ነኝ እና የሰው ልጅ በዚህ ልክ ባይጨፈለቅ በተለይ ሴት እህቶቻችን እንደዚህ ባይሆኑ ጥሩ ነው ብዬ አስባለሁኝ። ከአስተምህሮቻችሁ ውጭ ሙስሊሞች እንግዲህ እህት ወንድሞቻችን፣ አስተምህሯችሁ ፍጹም የማይለውን ነገር በፍጹም የማይናገረውን ነገር ኡስታዞች ሲናገሩ ሰምቻለሁኝ። እቺ ቆንጆ ሳክስናት እስኪናያት አንድ ላይ ሴት እንዳትገሉ ምርኮኛ እንዳትገሉ ቤተምነቶች እንዳታቃጥሉ ለእምነት ራሳቸውን ያገለሉ ባህታ ያለ ሳትን ኩሳትን እንዳታጠቁ የደረሰ ዛፍ እንዳትቆርጡ ለምግብ ካልሆነና ተፈቅዶ ካልሆነ በግንካንና ፍየል እንዳታርዱ ይላል። እሺ፣ ኖርማሊ ምንት ነው ይችን ቪዲዮ ያመጣውበት፣ ያው የገረም ደጀኔ አርቲስት እዛ አርቲስታችን እኛንም ጨጓራችንን የሚልጥ አርቲስት ነው። ካልዘመርኩ ምናምን እያለ በጣም ነው የሚያናደኝ። በዚህ ዙሪያ ግልጽ አቋሜ ነው። ምክንያቱም ብዙ ቦታ ዘፈን ክሊፖች ላይም ሆነ የተለያዩ ነገሮች ላይ ሲውል አይቼው ስለማቅ ያናደኛል። ያው ቤተክርስቲያናችንን እንደዚህ ባሉ ሰዎች እንደሚሰደቡ አውቃለሁ። ግን ውስጣዙ በጣም የሚገርም ነው እኮ። በቃ የተናገራቸው ነገሮች አይገርማችሁም? እንትን ብላችሁታል፣ ታዝባችሁታል። ግን የሆነ በእነሱ ሃይማኖት ምን ይላል መሰላችሁ? እኔ እንዲሁ በግልጽ ምነግራችሁ ነገር አንድ ሙስሊም ሙስሊም ሆኖ ከዛ በኋላ በመሃል አሳምነውት ቢያስጠምቁትና ኦርቶዶክስ ቢያደርጉት ከዛ በኋላ ፈርቶ ሚሆን እንደገና ደግሞ በቃ ክርስትናውም ትክክል አይደለም ወደ ሙስሊም ልመለስ ብሎ ሙስሊም ቢሆን በጣም በሚገርማችሁ ሁኔታ ክርስቲያን ሆኖ ስለተመለሰ ይገሉታል። ይሄ በራሳቸው መጽሐፍ ላይ እየተጻፈ ነው ሙስሊም ሆኖ ይሙት ብለው ይገሉታል። በእነሱ በቁርአናቸው አካሄድ አንድ ክርስቲያን የገደለ በጀነት ቆንጆ ቆንጆ ጡት ያላት ሴት ይሰጠዋል የሚሉሏል። በጣም በሚገርማቸው ሁኔታ በእውነት እና ምን አይነት አዘቅት ውስጥ እንደምትኖሩ ሳስበው እኔ ለእናንተ አዝናለኝ። ይህ ሰውዬ የእነሱ ውስጥ አዝ ነው የሚለውን የነቢያቶች እምነት ምን እንደነበር መልስ ያለው እስልምና ላይ ብቻ ነው። ክርስትና ላይ መልሴት ነው። ከቅርታ ጋር በጣም ያዘ የምናገረው ክርስትና ላይ እምነታቸው ምን እንደነበር አይታወቅ። ክርስትና የሚባለው ራሱ የተመሰረተው ኢየሱስ ክርስቶስ ካረገ በኋላ መጽሐፍ ቅዱስ የሐዋር ስራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ይመስለል ማን ነው ባዩ? አምላክ ነው ወይ? እግዚአብሔር ነው? የለም አይደለም። ኢየሱስ ነው አይደለም?

እነሆ ይሄን ስልምናል ሃይማኖት እኔ ራሴ ራሴ የደነገግኩላቸው አላምላ ይበቃዋል። እዚህ ድረስ ካወራ ትላንትና እኛ አባት ነግሪያቸው አሉ አይደል አንድ አባት አላውቅም እኔ ይሄን ነገር አንብቤ መጽሐፍ ቅዱስ ላይ አንብቤ ሊገለጽልኝ አልቻልም። ስለዚህ እንደ ጸሎት ባረገው ብለው ደጋግሞ ቢጸልዩት ደጋግሞ ስለሱ ቢያስቡ ሳይገለጽላቸው ሲቀር ሰው ለመጠየቅ ሲሄዱ ነው መልአኩ ተገልጾ፣ ሰው ልትጠይቅ እየሄድክ ስለሆነ ትህትና ይህንን የፈለከውን ነገር እንድገልጽ ላስደርጎኛል እግዚአብሔር ልኮኝ ነው ብሎ እና ሰው መጠየቅ እንትን አይልም አይደል። ብጠይቅ ጥሩ ነው። አሁን ለዚህ መልስ መስጠት ራሱ ትክክል ነው ብዬ አላስብም በእውነት ምክንያቱም ክርስቶስ የመሰረታት በደሞ የዋጃት ብለን የምናከብራትና የምናውቃት ቅድስት ቤተ ክርስቲያንን ነውና ከአዳም ጊዜ ጀምሮ በነገራችን የጻፈልን ወይ እየነገረን ነው እያለ ያለው እኛ እንዴት ነው ኖረ ነው ነው ክርስትናን በሕይወታችን ውስጥ ኖረኑ ይዘኑ ነው እንጂ ተናግረኑ አደለም አይደለም የምንኖረውና በዚህን ቀን የተፈጠረችው ከዚህ ቀን ጀምሮ ያለችው አንልም። ምክንያቱም ክርስቶስን እግዚአብሔርን የምንከተል ከሆነ ከእስከ የለው መጀመሪያ የለውም። እኛ እግዚአብሔራውያን ክርስቶሳውያን አይደል? ስለዚህ የዚህ ያህልም እንትን ማለት አያስፈልግም። ይሄው ልጅ የተናገረውን ቪዲዮ በቃ የቱ ጋር እንዳለን የሚያሳይ ነው። በእርግጠኝነት ቅድስት ቤተክርስቲያን ሁልጊዜም ፈተና አለባት፣ ወደፊትም ይኖርባታል። ይሄ በእሙን ነው። ምክንያቱም ፕሮቴስታንቶች ተነስተው አይደለም ሙስሊሞች ላይ እየጨፈረው ያሉት፣ ወይ ሙስሊሞች አይደሉም ፕሮቴስታንት ከሀገራችን መጥፋት አለበት ቅብርጥሴ ምናም እየተባለ ወይ ካቶሊክ ወይ ምናም አይደለም፣ ኦርቶዶክሳውያን ላይ ነው ይሄ ሁሉ ነገር እየወረደ ያለው እና ምክንያቱ ምንድነው? ቀጥተኛና እውነተኛ ስለሆነች ከዛ መስመር ለማሰናከል በተቻለ አቅም እየተሰራ እንደሆነ ግልጽ የሚያሳይ ነገር ነው። አስር ዓመት ነው የምትኖሩት ብሎናል። ያውም በቃ ቁጥር ሁሉ ተሰጥቶናል። ይህን ቪዲዮ ስሙ። ይሄ ድምፅ ለእኛ ክርስቲያኖች አዲስ አይደለም። ጭንጣ ነፈሱት። ምናልባት የዛሬ አስር ዓመት ነው ክርስትና የሚባልነት የሚያስበናበረ ወይ በኢትዮጵያ ላይ የሚል ቃል ሲነገር ስማናቸው በቃ ማለት ኖርማሊ የሚያውቀው ነገር ቢኖር ነው አይደል? መቼም አብረው ነው የሚሰሩት ተብለን መንግስትና እነዚህ ሰዎች። ስለዚህ ያቀዱትን እቅድ ምን ያህል እየሄደላቸው እንደሆነ የሚያሳይ ግልጽ የሆነ ነገር ነው ማለት ነው። በዛ አማካኝነት ይመስለኛል በዚህ ልክ የተናገረው ነገር ግን እኛ ግራኝም ተነስቶ ነበረ ያንን ሁሉ 15 ዓመት ያቺ ወደ ትግሪት ምትባል 40 ዓመት ምናምን በቃ ለማጥፋት ያልተደረገ ነገር የለም። 40 ዓመት እናንተ ተቃጥሎ አጥፍቶ ያልጨረሱትን 10 ዓመት ምናምን ይላል። በእናታቸው እኛ በክርስቶስ ደም ላይ የተመሰረተች ቤተክርስቲያንን አታቃጥሏት፣ ደግሞ አታስፈራሩ። ወንድ ልጅ እንዲህ እንትን ምናምን አይደለም። ይኸውልህ ጥበበኛና የሚችል ወጥቶ ነው የሚያደርግም በነገራችን ላይ ስጋችንን ታቃጥሉት ይሆናል እንጂ ነፍሳችንን ወደ ክርስቶስ እየሸኛችሁልን። እንደውም ይሄ ምድር በዚህ ጊዜ በክፉ ዘመን ላይ ሰማዕት ሆኖ መገኘትን የመሰለ ትልቅ ነገር የለም። ወደ አባቶቼ ልመለስ። እኛ ከዚህ የምንተርፈው እኛ ቤተክርስቲያናችንን የምናስቀጥለው ለልጆቻችን የምንሰጣት ቤተክርስቲያንን እንዲህ አድርገን ስንጸልይ ነው። አባ ሚሉንን እንስማ። እንዴ ዘርግቶ መጸለይ ጥሩ ነው፣ እጅን ዘርግቶ እንዲህ አድርጎ እንዲያርጎ መጸል እንዲያርገን ስንጸል፣ እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋ ሚዛን ይመስላል አይደለም ፍትህ አታጓድልም ጌታዬ ፍረድልኝ። ወዲህም ደግሞ የሱራፌልም ክንፍ ይመስላል ሁለት ክንፋቸውን እንዲረባው ይቆማሉ። ስለሚ እጅን ዘርግቶ መጸል በአስር ደቂቃ ለአምስት ደቂቃ ብቻችን ያሰው መል እንደወንዲስ እናም ደግሞ ማለትም አጉልም እንዳይሆን አርጎ ዘወር ብሎ እጅን ዘርግቶ አስራ ሁለቷን አቡነ ዝማያት መጸለይ እጅ ቢደክምም እጅ ቢደክም በሰፊ ሀይዳው ቅጣው እንዳሉ አባቶቻት በእጅ መጸለይ እጅ መክ እግዚአብሔር ይመስገን። አይደል ቤተክርስቲያናችን እራሳችን ስንጸልይ እንኳን እንዴት አድርገን መጸለይ እንዳለብን ታስተምረናለች። በዚሁ አንድ መልእክት አስተላለፍ የላችሁ ልለፉ አሁን እንግዲህ በየቀኑ የሚቀደስበት ዕለት በየትኛውም ደብር ያለ ነው የሚችሉ ማለት ነው። በገጠር እንግዲህ ተዘግተው የሚውሉ ቤተክርስቲያኖች እንዳሉ ሁሉ ማለት ነው። አሀዱ አብ ቅዱስ ይባል እንደዚህ የምትሉ ሰዎች ምናችሁ ነው የሚያማችሁ? ይቅርታ፣ ያው ሰምቼ ነው እንደዛ ሲሉ። ቲክቶክ ላይ ብዙ ጊዜ እንደዛ ነገር ይባላል። በእውነት የምታደርጉትን ያው ስለማታውቁት እንደ እግዚአብሔርም እንደ ኃጢአት ቆጥሮ በመዝገብ ላይ መዝግቦ ላይቀጣችሁ ይችላል እንጂ አሀዱ አብ ቅዱስ፣ አሀዱ ወልድ ቅዱስ፣ አሀዱ መንፈስ ቅዱስ ሲባል ዝም ተብሎ ነው በቃ ጸጥ ተብሎ እንደዚህ ብቻ የሚባለው። እንደዚህ እንደዚህ ምናምን የምትሉ ሰዎች ተው፣ እሺ እረፉ። እንደሱ አይባልም። ኢብን ኢብን ኢብን እንደዛ የሚሉ ዲያቆን የለም። እሺ ዲያቆንም እንደዛ አይልም። ካህኑ አሐዱ አብ የሚሉት ብቻ ናቸው። እጃቸውን እንደዚህ በማድረግ አሐዱ አብ ቅዱስ ሊሉ የሚችሉት። ስለዚህ አህዱ ላይ አይባልም። ግን ደግሞ ስንጸልይ ስንጸልይ እግዚአብሔር ፊት ስንቀርብ ሚዛንህ እኩል ነው፣ እንደዚህ ብለን አንጸልይ መቼ ማ። ወይ እንደዚህ ብለን አንጸልይም አይደል? ስለዚህ ሚዛናችንን ወደ እግዚአብሔር እጃችንን ዘርግተን እንዲሰጠን እየለመንን እንደሆነ እግዚአብሔርን እየለመንን እንደሆነ ምሳሌና ምልክት እንዲሆነን ነው። አባ ገብረ ኪዳን በዚህ ልክ የነገሩን ቃልዮትን ያሰማልን አባታችንን ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንደ ጊዜ ታጣላችሁ። እኔ እኮ ይገርመኛል እግዚአብሔር የቲክቶክን ሩብ ይደርሰዋል? ዛሬ እስኪ ንገሩኝ፣ ይደርሰዋሉ? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁም ያም ካደረሰ ነው ተጣድፎ ጨርሶ፣ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ፣ እውነቴ ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ፣ የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እንዲሁ። እናንተ ጉራችሁ እኮ አያልቅም። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደ ሀያ ገጽ አይሆንም። መጽሐፍ ብናደርገው አይታተምም። ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት እንዴት ነው ጊዜ የሌላችሁ? አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድነው ይህ ሁሉ ያመጣው ስትሉ፣ ሰው ሰው እረ፣ በሞቴ ያዳምጡ። እኔ እኮ እውነቴ ነው ማዳመጥ። ይኸው የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢም ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችም ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልል ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት እንቅልፍ ናቸው። ስለዚህ ረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሀዘንተኛ ነው። የእንቅልፍ ጉዛ ብዛት የተቦጫጨ ቀልብ ሲያስለብሳል ይላል ሰሎሞን። ድሀ ያደረግል ማለት ነው። ብዙ የምትተኛ የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው። የተቦጫጨ ቀልብ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ አይ ጊዜ ጊዜ የሰጣቸው እናያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ አባጋረ ኪዳን ያው የምራቸውን ነው አይደል? ስለዚህ ለእግዚአብሔር ጊዜ ሲኖረን ለራሳችን ጊዜ አለን ማለት ነው። በነገራችን ላይ ወደ እግዚአብሔር ስንጠጋ ወደ ራሳችን እየተመለስን እንደሆነ በደንብ ልናስተውል ይገባል። ምክንያቱም ጠዋት ተነስተን ጸሎት ካደረስን ቀኑን ሙሉ እንዲጠብቀን እያደረግን ነው። ለማን ነው? ለእግዚአብሔር ነው? ለእኛ ነው፣ ለራሳችን ነው። ጠዋት ተነስተን ጸበል ጠጥተን ወደ ሰላም እንሄድ ከሆነ ሆዳችን በሰላም እንዲውል ያደረገው የእግዚአብሔር ሆድ ሰላም እንዲሆነው ለእኛ ነው፣ ለእኛው ነው ቅዳሴ ብናስቀድስ ሥጋው ደግሞ ብንቀበል ሌላም ሌላም ብናደርግ ለክርስቶስ ነው? ለእኛ ነው፣ ለእኛ ነው። ስለዚህ ወደ እግዚአብሔር ቤት በተጠጋን ቁጥር በቀረብን ጊዜ ለራሳችን ቦታ እየሰጠን ነው፣ ማንነታችንን ሰውነታችንን እየጠበቅን ነው። እና እባካችሁ ወደ እግዚአብሔር ቅረቡ ለማለት ወዳለሁ። እንደው አንድ ኝናት ትዝታው ሳሙኤል በቃ እንደው ይወዱታል ይመስለኛልና ያስተላለፉለትን መልእክት ስላገኘሁት ነው ያመጣሁላችሁ። እንደው ይሄንን ቪዲዮ ትዝታው ሳሙኤል የምታየው ከሆነ እባክህን የብዙ ሰው ጥሪዎች ወደ አንተ እየጎረፉ ነውና ቀልዱን ፌዙን ተወውና ተሸነፍ። በቃ ተሸነፍ፣ እስኪ አንተ ተሸነፍና ወደ ቅድስት ቤተክርስቲያን መለስ አለው ይበል። እንዴት እጇን ዘርግታ እንደምትቀበል ታያለ። እውነት ያለው እዚህ ስለሆነ ስማልኝን እኝናት

ያን ወይና አቆፈ በሰውዬው ፊቱ ሸቦ መለችል እንጂ የኔ እናት እስካሁን ድረስ ዝማሬውን በፊት የዘመራቸውን ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እያለ የዘመራቸውን ዝማሬዎች ይሰማሉ እስካሁን ድረስ እና በዶኪማስ ጓዳ ገብታ ውሃውን ወደ ወይን ቀይሮ እንዲሞላላቸው የተናገረች አማልዳ ያስታረቀች እናት እንዴት ትከዳታለህ? እባክህን፣ እንደዛ ያደረገች እናት አለች እና እና እዚህ እኛ ቤት ናት ያለችው እሷ ደግሞ እንደው አታሳፍረኝም ታመጣልኛለች እያሉ ነው። አንተም ጊዜህን አትፍች፣ ሰዓትህን አታባክ፣ ተመለስ ወደ ቤት፣ ወደ ቀየህ ና፣ እንደጠፋው ልጅ ተመለስ። ቤተክርስቲያን ደግሳ ነው ትቀበል፣ አውቃለሁ እርካሽ ትንሽዬ ወዳቂ የነበርኩ ልጅ እንደሆነ ሁላችንም እናውቃል። ግን ብዙ አገልግሎት ላይ ተገናኝተን ብዙ አውርተን ነበር። ከኔ ጋርም ብዙ ብዙ ነገር አርገናል። እኔ እናንተ ይሄ የግል ታሪካችን ነው። እንዲህ ነው አልልህም። ግን ተመለስ። በቃ ና ይብቃ። ወደ ህይወት ተመለስ። ቤተ ክርስቲያን አውደ ምህረቷን አሁንም ቢሆን አልነፈገችም። በስርዓቷና በቀኖናዋ አማካኝነት የምትሰጥህን ንስሐ ስትጨርስ ወደ አውደ ምህረት እንደምታወጣ አንተም ታውቀዋለህ። ያኔ ሁሉም ሰው ይቀበልሃል። ወደ በርህና ለማለት እወዳለሁ። እችን ግጥም ላሰማችሁ ማቆይ መናያታችሁ አንተ ምን ሆነ ነው ከሰው ጎረ የጠፋው? ተገፋው ብለህ ነው አንገት የደፋኸው? ትሰማኛለህ? በማይበጅ ሀሳብ ሁልጊዜ አትገረድ። ላለው ሰው ነው እንጂ ላጣ የለም ዘመድ። አዋረዱኛ ትበል አሳነሱኛ አትበል ቆጥረው ከቆሻሻ ሲሞት ብቻ ነው ውድ፣ ሁልጊዜ ማበሻ ይሄ ለራስ ስትል ነው። ደስ የሚል መልእክት የያዘ ነው። ከትዝታው ሳሙኤል ጋር አብሮ አይሄድም በእርግጥ ግን በቃ በግድ ጠምዘንም ቢሆን እናድርገው እንጂ ና ተመለስ ነው ብቻ ይሄ ሀሳቡ ሌላ ነው። በእርግጥ የገጠመው ሀሳብ ደስ ስላለኝ ነው ወደ እናንተ ያመጣሁላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስራው ብዙ ሆነ። እግዚአብሔር ስራው ብዙ ሆነ። እንዲህ ይላሉ። ቅርብ ጊዜ ያገኘኋቸው አባ ተስፋ ሥላሴ የሚባሉ የምታውቋቸው ሰዎች ካላችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ የተከበራችሁና የተወደዳችሁ የግእዝ ሚዲያ ቤተሰቦቼ ዛሬ ተዘጋጅተው የቀረቡላችሁ መርሃግብሮች ይህንን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ እኔ ዲያቆና ቤሜሌክ ነበርኩኝ። ነገ ተገናኝተን እንማማራለን። ወስብሐት ለእግዚአብሔር። ቸር ሰንብቱ። ቻው